ቅምጥላ ሁላይ በንጉሴ ተስፋ የቆረጠች ትመስላለች። ለአደይ ሁሉንም ነገር ስለተናዘዘ እሷ ጥርጥግ ሆና ስታዳምጥ ነበርና በሱ ተስፋ እየቆረጠች ትመስላለች። እኔ እኮ ሳትወደኝና ወደኝና ሳታፈቅረኝ አትምታ አትምታ ብየ አለው አላስገድድ ሁህም በማለት በጥፌም አጠናግረዋለች። አሸናፊ ወደ ስራ ተመልሶ ከሰዓታት በኋላ እታ ለምን ባልታወቀ ሁኔታ አናቷን በሽመል ሊፈነክታት ትችሏል። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናል ቤተሰቦች፣ የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልሁኝ ዛሬም ታዲያ እንደ ተለመደው አደይን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታዲያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባቡሬና ሊሊ ከቤት ሆነው እየተጫወቱ ነበር። ምን ሆነች ነው ሊሊዬ የደበረሽ? አደይ ጥላሽ ስለወጣች ነው የደበረሽ በማለትም ጠይቋት ነበር። አዎ እሷ ከዴብ ጋር አብራ ሄዳለች። ለዛ ነው የደበረይ በማለት እየተጨዋወቱ እያለ በድንገት በራቸው በኃይለኛው ይቆፈቆፋል። የሰማው ባቡሬ አደይማ በሩን እንደዚህ ልትቆፈቁፋት አትችልም። ስለዚህ የመጣ ሰው አለ በማለት በሩ ሲከፈትም ፍቅርና ቲና ሆነው ተገንተዋል። አደይ የታባቷ ሄዳ ነው በማለት እየዛቱም ይገባሉ። እናንተ ምን ፈልጋችሁ ነው ሲባሉን አደይን እገላታለሁ። አንቺ ነሽ የልብ ልብ ሰጠሻት እንደዚህ ሆነች። ይህን የሰማችሁ ሊሊ ክፉኛ ተናደደች። አሁን እነ ክብረሽ ሌላ ነገር ሳይከተልሽ ብትወጪ ይሻልሻል በማለት ፍቅርን ማስጠንቀቃት ነበር። ፍቅር ደግሞ አሁን ከምን የሆነው ውሽማ ያስቀመጥሽ በማለት በነገሮችም ጎሸም አድርጋታለች። የሰማች ቲና በጣም ፈራችና እኔ መውጣት አለብኝ ትላለች። ባቡሬን በጣም ስለምታውቀው ስለምታቀውና ከዚህ በፊትም አንገራግሯት ስለሚያቅ እኔ እሄዳለሁ በማለት ስተንቦቀቦቅም ነበር። ፍቅር ምን ሆነች ነው እንደዚህ ሁነሽ የምትፈሪ በማለትም ጠይቃታለች። ም ነገሮችን መጋፈጥ ስላልቻለች ጥላት ትሄዳለች። ፍቅርም እንግዲህ አንዱን አንዱን ስታወራ ነበረ። ብቻ ስለሊሊ ስለአደይም ዴቨን ይዛብ እየሄደች ነው። ስለዚህ አርፋ እንድትቀመጥ ንገሪያት በማለት የቤት ሰራተኛ እንደሆነችም በዛው ጎሸም እያደረገች ፍቅር ቀጠል አድርጋ ማሆን ከዚህ በኋላ አደይ ለፋሚሊያችንም አትመጥንም። ምክንያቱም እሷ የቤት ሰራተኛ ናት፣ ለእኛ ፋሚሊ የሊዝ ሚስት ልትሆን አትችልም። ዴቨን ትተውልይ በማለት ማስጠንቀቂያም ትሰጣለች። ቡሬ መነ ክብርሽ ውጪ እስካሁን ድረስ ያከበርኩሽ ሊሊም ብዬ ነው በማለት ብዙ ነገር ቢናገርም ደግሞ አንተ ምን አገባ? አሁን ጥሎሽ ይሄዳል፣ ምክንያቱም የቤት ሰራተኛ ስለሆንሽ ማንም አይፈልግሽም በማለት ብዙ ነገር ትላታለች። ይህን የሰማችው ሊሊ እንባዋ እየተናነቃት ነው። ባቡሬም አንስቶ ፍቅርን በጥፌ ደርግሞ እንድገፍትሮም ማስወጥቷታል። ሮማን አሹን ያፈቀረችው ትመስላለች። አሹ ደግሞ ሮማንም ቢወዳትም ግን ደሞ ግልጽ አድርጎ አልተናገረም። ምክንያቱም እሷ ወንድሜ ስለምትል መናገርም አልፈለገም። ብቻ ግን ከአሩታ ጋር ሲሆን እየቀናሽ ትገኛለች። አደይ ከዴብ ጋር ጊዜዋን አሳልፋ አገራማን ነው ብላ ወደ ጓደኛዋ ወደ ሊሊ ቤት ታመራለች። በዚህ መሃል ላይ ያለው ቲናና ፍቅር ያገኛታል። እናንተ ደግሞ ከዚህ ምን ትሰራላችሁ? ቢሏትም አንችን ፈልገን ለምንድን ነው ከዴብ ራስ ላይ የማትወርጅው? በማለት ጉሮሮዋንም ማንቋዋት ነበር። ንጉሴ ቅምጥል ስላዘነችበትና በጥፌም ስለተመጣ እንደተናደደችበት አውቆ ለዳይመንድ ያለውን ነገር ያስረዳዋል። ላደይ ሁሉን ነገር ዘርዝሬ ስናገር ነበር ሌላ ባገባና በወልድ እንኳን አንቺን መርሳት እንደማልችል እያልሁኝ ያለውን ነገር ስናገር በድንገት ከአጥር ተገድፋ ትሰማኛለች። እናም ቅምጥል በጣም ስለተናደደች አልቅሳለችም፣ በጥፊ መታኝ ሄደች። ይቅርታ ብጠይቃትም አልሰማኛለች በማለት አንድ ባንድ ይነግረዋል። አንተ እንዴት ምን አለኝ ብለህ ነው ይህ ሁሉ ንዛዜ የተናዘዝኸው? በማለት አካኪ ዘራፍ የሚልበታል። አደይም ባቡሮ ካስለቀቃት በኋላ ወደ ሊሊ ጋር አምርታ ነበረ። ሳሎን ላይ ሁነውም የሆደ ሆዳቸውን እያወሩ ነው። እናሳ ምን አዲስ ነገር አለ በማለት አደይ ሊሊ ጠየቀቻት። ምንም አዲስ ነገር የለም በህይወቴ ለመጀመሪያ ጊዜ ዛሬ ፍቅር አስከፍተኛለች በማለት ትነግራታለች። አደይ ይቅርታ እህቴ፣ በእኔ ምክንያት ነው ይህ ሁሉ የተፈጠረው ትላታለች። በጨዋታቸው መካከል እኔ ከኔ መኝታ ቤት ግን አዲስ ነገር አለ። ምንድን ነው ሳትነግሪኝ? ይሄ ነገር የመጣ የት ነው? በማለትም ትጠይቃታለች። ደግሞ ምን አዲስ ነገር ተፈጠረ? ስትላትም ከመኝታ ቤት አምርታ አሻንጉልቷን እዛ መጣለች። ሊም ሰዓት ነግረኝ፣ ለምንድን ነው ስትላትም፣ እንኳን ይህን ልነግርሽ አዳዲስ ነገሮች ተፈጥረው በዘው ረሳሁት እንጂ ብቻ ግን ዴብ ሲሰጠኝ ደስ ነበር ያለኝ፣ ግን ደግሞ ደስ ብሎኝ ስስቅ እሱ ደግሞ የደበረኝ መስሎት በጣም ተናዶ ነበር በማለት ያለውን ነገር ታወራታለች። በመንድ ቅምጥልም ፍለጋ ከቤቷም ሄዶ ነበረ። አሁን ምን ልሰራ መጣው፣ ሀባዬ እኮ አለ ከውስጥ። አሁን ልታሰድበኝ ነው ሂድልይ፣ በማለትም አሁንም ትይዘዋለች። ካልመጣሽ ግን ገብቼ ነው ልጅህን ለልጄ ብዬ ምጠይቀው፣ ስለዚህ ተሎኔ በማለት ጥሏት ይሄዳል። ጣለም ዴብ ያለውን ነገር ካስረዳት በኋላ በምናሟ የዚህ በፊት የተፈጠረውን ነገር እያስታወሰች ነው። አደይን ምን እንዳለቻት አሹንም፣ በምን እንዳለችው በደንብ እያስታወሰች ትገኛለች። እኔ በልጆቼ ላይ ጥፋት ሰርቻለሁ ግን ደግሞ ምን ላደርግ እያለች ራሷን ትወቅሳለች። ፍቅር መጣ። እመዬ ምን እየሰራች ነው በማለት ስጠይቃትም እኔ ጥፋት ሰርቻለሁ፣ ይህን ሁሉ እየሰራችው አደይ አይደለችም። ስለዚህ እሷን ይቅርታ መጠየቅ አለብኝ፣ አስከፍቻለሁ፣ ትላለች። ለምንድን ነው ይቅርታ ምትጠይቂያቸው? በማለት ማካኪ ዘራ ፍላለች ፍቅር አለምም ከዚህ በፊት አንቺ ልትመርዘሽ አስባ እኔ ስኖርባት እንዲተርበተበተች ጨዋ አንሷል ብላ ይዛ እንደሄደች በደንብ ታስታውሻለሽ አይደል በማለት ሳሎን ላይ ስሰጣቸው የነበረውን ምግብ ጨዋ አንሷል ብላ ይዘው እንደገባች ስትንቀጠቀጥም እንደነበር በደንብ እያስታወሱ ነበር። በታለም አደይንም፣ አሹንም አባካቾን ይቅርታ አድርጉልኝ በማለት ተራ በተራ ሂዳም ይቅርታ ጠይቃቸዋለች። አሹን አሹን ላይ አግንታ ይቅርታ አድርግልኝ እታለም፣ አመንሽም ማላመንሽም በእናት የምልልሻለሁ ምንም ነገር አላደረኩም በማለት በድጋሚ ይመሉላታል። በታለም አሹ፣ አውቃለሁኝ፣ ስለዚህ ወደ ስራ ገበታ መመለስ ትችላለህ በማለት ማብሰራው፣ እሱም ሳያቅማማ እሽትዬ፣ እውነቱን ስላወቅሽ ደስ ብሎኛል እመለሳለሁ በማለት ደስተውን ከሮማኔ ጋር እያጣጣመ ነበረ። ታለምም ከነ ልሊ ቤት ሂዳ አደይንም ይቅርታ ጠይቃታለች። ልጄ ከቤት ከወጣሽ በኋላም ስላንቺ ማሰቤን አልተሁኝም። ስለዚህ እባክሽን እንደ እናት ይቅርታ አድርጊልኝ በማለት ይቅርታም ጠይቃታለች። ታለም ዘግይቶም ቢሆን እውነቱን ስላወቅሽ ደስ ብሎኛል ትላለች አደይ። አሹ ወደ ስራ ገበታው ስለተመለሰ አሁን አሹን አስፈቅደው ነበር ሴቶቹ ወደ ውጭ መውጣት የፈለጉት። ቲናም እንደዛ ብሎ ሲያፋጥጣት ምክንያት ስላጣች የሆነ ወንድ እያስቸገረኝ ነው ትላለች። አንቺ ምን ያወሳልትሻል? በእኛ ሀገር ብትሆኚ እኮ ስድስት ሰባት ልጅ ትወልጅ ነበር። ምን ያሞላቅቅሻል በማለት አንጃ ግራንጃም አንጃም ተናግሯት ነበር። በቃ ሰውየው ባለትዳር ነው ያስቸግረኛል በማለት ብዙ ነገርም ትለዋለች። ውጭና አንድ ነገር የሚናገርሽ ከሆነ ንገሪኝ፣ አናቱን ነው ምለው በማለት በፉከራ የሚሰዳቸዋል። እነሱም ትንሽ ደቃ ሳይቆዩ አሹ መጣብን እያሉ እየተሯሯጡ ይመጣሉ። እሱም እንግዲህ የአገር ቤቱን ሽለላና ፉከራ ቤቱል ሩዋንዳ ሊያደርገው ችሏል። አሹም ፉከራና ሽለለውን እንደቀጠለበት ነው። በሩም በኃይለኛው እየተቆፈቆፈ ነው። አሹ መጣ ነው እኮ ምልህ በማለት ቲና ከኋላ ሁና ትገፋዋለች። እሱም እንግዲህ ታለም መሆኗን አላወቀም እና በሩ ሲከፈት ሰውየው ስለመሰለው ታለምን አናቷን ፈንክቶ ጥሏታል። ቀጣይ ታለም ትድናለች ወይስ ሞታ፣ አሹ ወይን ቤት ይወረወራል የሚለውን በቀጣይ የምናየው ነው የሚሆነው። ውድና ክቡር የሆናችሁ አድማጭ ተመልካች የቻናል ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁ፣ ነገ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ምሽት።